ወደ መጀመሪያው ዜና አልፋለሁ። ኢትዮጲስ በፀሐይ ግባት ትምህርት ቤት ተገኝታ ነበር። በዚያም ከልጆች ጋር አዝናኝና የራሰ ጊዜያቶችን አሳልፋ ተመልሳለች። ዝርዝሩ ምን ይመስላል የሚለው ባልደረባችን አንድነት ታቀርብልናለች፣ እንከታተል። አመሰግናለሁ። አመሰግናለሁ። ጀቱ በፀሐይ ግባት ትምህርት ቤትም ተገኝተን ነበረ። በጣም ደስ የሚል ጊዜ አሳለፍን። ፕሮግራሙ የጀመረው የዜግነት ክብር በሚል መዝሙር ነው። በጣም ደስ ይላል። በነገራችን ላይ ጀቱ በደንብ አድምጠኝ። እዚህ ያሉት በሙሉ ተማሪዎች በጣም ጎበዞች ናቸው። አስተማሪዎቻቸውን ይሰማሉ፣ ወላጆቻቸውን ያከብራሉ። በዚህ አጋጣሚ ጀቱ ልታጨበጭብላቸው ይገባል። ታዲያ ከጎበዞቹ መሀል አንዱን ጎበዝ መረጥንና አሜን ዳንኤል ይባላል ሰባት ዓመቱ ነበርና የልደት በዓሉን አከበርንለት። አቤት ኬኩን ይዤ ስገባ የተሰማኝ ደስታ ጀቱ በጣም ነበር ደስ ያለኝ።

በእለቱ ተረት ውዝዋዜ፣ ሰርከስ፣ የፓፔት ትዕይንት ቀርቧል። የወላጆች ኮሚቴ ነበሩ፣ አስተያየት ተቀብለናል። ስሜ ፈቀደ ማሬ ነው። የስራ ድርሻዬ የወላጅ ኮሚቴዎች አጠቃላይ አቢ ኮሚቴ ነኝ። ከሰብሳዊ በላይ አቢ ኮሚቴ ነኝ ማለት ነው። እና ምንድነው ዛሬ በመምጣታችሁ በጣም ተደስተ ነው። እኛ ቀድሞ የምናየው በቴሌቪዥን ነው። ዛሬ ግን የልጆቻችን ደስታ እኛ ጠግበናል። የእውነት እንደዚህ አልመሰለንም። በዚህ እይታ አልጠበቅን፣ በጣም ደስ ብሎናል። ስሜ መሰረት ፈጠነ ነው። የአሜን ወላጅ እናት ነኝ። አሜኖ የፀሐይ ግባት ኬጂ ተማሪ ነው። ከዚህ በፊት በኢትዮጲስ ላይ ልደት አክብረን አናውቅም። ዛሬ ግን በትምህርት ቤቱ ስም ከኢትዮጲስ ጋር ልጄ ልደቱን በማክበሩ በጣም ነው ደስ ያለኝ። ኢትዮጲስን እጅግ በጣም እግዚአብሔር ያክብርልኝ። በጣም ደስ ብሎኛል። በነገራችን ላይ ጀቱ እንግዲህ ባሳየ ደስ ይለኛል። የትምህርት ቤቱ ማህበረሰብ ይህንን ስጦታ አበረከቱልን። በጣም እናመሰግናለናልን መረቁን በጣም ደስ አለን። ግን በነገራችን ላይ ጀቱ ከሁሉም በላይ እኛ መገኘታችን በጣም ከእነዚህ የመሳሰሉ ተማሪዎች ጋር መገናኘታችን እጅግ አስደስቶናል። አንብቡ አጥኑ ወላጆቻችሁና መምህራኖቻችሁ የሚሏችሁን ነገር አድምጡ እንላለን በጣም ጎበዞች በሌሎች ትምህርት ቤቶችም ሄደን እንጎበኛለን እናመሰግናለን ጀቱ አለማየሁ ወልደ ጊዮርጊስ ይባላለው የዚህ የፀሐይ ግባት ቅድመ አንደኛ ደረጃ ትምህርት ቤት አስተባባሪ ነን ኢትዮጲስ ዛሬ እዚህ በመካከላችን ተገኝታ በተለይ በተለይ ከማንበብ ልምድ ጋር ተያይዞ ያካፈለችውን በጨዋታ መልክ ልጆቹ እንዴት መማር መቻል አለባቸው የሚለውን ስልቶችንም ድጋፍ የሰጠችበትና ልጆችም ደግሞ እጅግ በጣም በጉጉት ይጠብቋት የነበረች ኢትዮጲስ የሕዝብ ናት ብለን ደግሞ የሕዝብ አካል ወዳሉበት ቦታ ላይ ደግሞ ወይም የሕዝብን ደግሞ ሊወክሉ ይችላል የሚል ማህበረሰብ ባለበት አካባቢ ላይ መታችሁ ይህንን በጨዋታ መልክ የሚሰጠውን ትምህርት ስለሰጣችሁን ለልጆቹም ስላስደሰታችሁን በትምህርት ቤቱና በአስተዳደሩ ስም እጅግ በጣም ምስጋና ዬን ማቅረብ እወዳለሁ። ስሜ ደመቀች ብርሃኔ ይባላል። የማስተምረው ፀሀይ ግባት ነው። ዛሬው ፕሮግራም እናንተም ጥሪያችንን አክብራችሁ እዚህ ስለመጣችሁ በእኔም፣ በትምህርት ቤቱ ስምም፣ በጓደኞቼ በሚሶቹ ስምም እናመሰግናል።